በመደወላቡ ዩኒቨርሲቲ የ2018 ዓ.ም የትምህርት ዘመን የእንጀራ ዝግጅትና አገልግሎት አሰጣጥ አመታዊ የስራ እቅድ። አዘጋጅ ፋጡማ አብዱላይ እና ብርሃኒ ደምሲ። የስራ ድርሻ በመደወላቡ ዩኒቨርሲቲ የእንጀራ ዝግጅት ክፍል የሺፍት ክያች ኃላፊ። ሰኔ 2017 ባሌሮቤ፣ ኢትዮጵያ ማዎች ኮንቴንስ መግቢያ 2 ታሪክ 2 ተልኮ ሁለት ራይ ሁለት መሪ ቃል ሁለት የዓመታዊ ክዱ መግቢያ 3 ግቦች እና ዓላማዎች 3 ግብ አንድ ወጥ የሆነ የእንጀራ ጥራትና ጣዕም ማረጋገጥ 3 ግብ ሁለት ክልፍና ማሳደግና ቢክነትን መቀነስ 4 ግብ አራት ተመጣጣኝና ተደራሽነትን ያረጋግጡ እንጀራዎችን መጋገር 5 ግብ አምስት የካይዘን የአመራር ሂደትን በእንጀራ መጋገሪያ ክፍልና ጽህፈት ቤት ውስጥም ተግባራዊ ማድረግ ስድስት የሀብት ድልድል ስምንት ክትትል እና ግምገማ ስምንት የግንኙነት እቅድ ዘጠኝ አባሪ ዘጠኝ በመዳወላቡ ዩኒቨርሲቲ የ2018 ዓ.ም የትምህርት ዘመን የእንጀራ ዝግጅትና አገልግሎት አሰጣጥ ዓመታዊ የሥራ እቅድ መግቢያ ማዳ ወላቡ ዩኒቨርሲቲ በ2006 የተቋቋመ በኢትዮጵያ የህዝብ ዩኒቨርሲቲ ነው። ዩኒቨርሲቲው በባሌ ዞን በሮቤ ከተማ ከዋና ከተማው አዲስ አበባ 430 ኪሜ 270 ማይል ርቀት ላይ ይገኛል። ዩኒቨርሲቲው 46 የመጀመሪያ ዲግሪ እና 28 የድህረ ምረቅ ፕሮግራሞች አሉ። ታሪክ ማዳ ወላቡ የሚለው ስም ታሪካዊ ቦታ ሲሆን ከዞኑ ከተማ ባሌ ሮቤ ወደ ደቡብ ምዕራብ አቅጣጫ 227 ኪሎ ሜትር 141 ማይል ርቀት ላይ ይገኛል። በታሪክ ቦታው ከኦሮሞ ሕዝብ ጋር የቅርብ ዝምድና አለው። የኦሮሞ ስልጣኔ መገኛና የገዳ ስርዓት መገኛ ነው። በርካታ የኦሮሞ ጀግኖችንም አፍርቷል። ማዳ ዋላቡ የሚለው ስም ለኦሮሞ ሕዝብ ካለው ጥልቅ እሴት የተነሳ በተለምዶ ማዳ ወላቡ ስታዲየም፣ ማዳ ዋላቡ የባህል ባንድ፣ ማዳ ዋላቡ ዩኒቨርሲቲና ሌሎች በዚህ ቦታ የተሰየሙትና ሸያተ ተልኮ የማዳ ወላቡ ዩኒቨርሲቲ ተልእኮ ብቁ እና ተቀጥረው የሚመረቁ ምሩቃንን ማፍራት የማህበረሰብ አገልግሎት መስጠት እና ማህበረ ኢኮኖሚያዊ እድገትን ለማጎልበት ምርምር ማድረግ ነው። ራእይ፣ የማዳ ወላቡ ዩኒቨርሲቲ ራእይ በ2025 ከፍተኛ የህብረተሰብ ችግር ፈቼ ዩኒቨርሲቲ መሆነው። እሴቶቻቸው ብቃትን ማወቂያ፣ ቀልጣፋ የሀብት አስተዳደር እና ለዲሞክራሲና ሙስናን ለመዋጋት ቁርጠኝነት ያካታሉ። መሪ ቃል የዩኒቨርሲቲው መሪ ቃል በብዝሃነት የላቀ ውጤት ነው። ድፈህ ነቨርሰዴስ ማውዶ የዘችሴወንስ ትሮዋድ ደቨርሰዲ የዓመታዊ ዕቅዱ መግቢያ። ይህ የዓመታዊ ዕቅድ በመዳ ወላቡ ዩኒቨርሲቲ የ2018 የትምህርት ዘመን የእንጀራ መጋገር ዝግጅት ና አገልግሎት አሰጣጥ ስልቶችን እና ተግባራትን ይዘረዝራል። እንጀራ ለተማሪዎቻችን ዋና ምግብ ነው እና ይህ ዕቅድ ከፍተኛ ጥራት ያለው ደህንነቱ የተጠበቀ ና በተመጣጣኝ ዋጋ እንጀራን በማቅረብ ቀልጣፋ ስራዎችን በማረጋገጥ ብክነትን በመቀነስ ና ባህላዊ ጠቀሜታን በማስጠበቅ ቅድሚያ በመስጠት ለመጋግዱ ይክሽል የንጽህና አጠባበቅ፣ የአገልግሎት አሰጣጥ ዘዴዎች፣ የወጪ አስተዳደር፣ የተማሪዎች አስተያየት እና የፋሲሊቲ ጥገናን ጨምሮ ቁልፍ ጉዳዮችን ይመለከታል። ይህ እቅድ ከቀደምት ዓመታት በተማሩት ትምህርቶች ላይ የተገነባ ሲሆን የተማሪ ግባትና የአሰራር ትንተና ላይ የተመሰረተ ማሻሻያዎችን ያካትታል። የተልእኮ መግለጫ ለመዳ ወላቡ ዩኒቨርሲቲ ተማሪ ማህበረሰብ ከፍተኛ ጥራት ያለው በወጥነት የተዘጋጀ ባህላዊ ተገቢ እና ተመጣጣኝ የሆነ እንጀራ ለማቅረብ ለአመጋገብ ደህንነታቸውና ለአካዳሚክ ስኬት አስተዋጽኦ ለማድረግ ነው። ግቦች እና ዓላማዎች ግብ አንድ ወጥ የሆነ የእንጀራ ጥራት እና ጣዕም ማረጋገጥ። ዓላማ አንድ አንድ ወጥ የሆነ የእንጀራ መጋገሪያ ደረጃ መጠበቅ፣ የጥራት ግምገማ ማድረግ። ተግባራት የጤፍና ውሃ ጥምርታና የመቡካት ሂደቱ ደረጃውን የጠበቀ ማድረግና ማረጋገጥ፣ ለእንጀራ ጋገሪያዎች ጥራት አሰራር እና በጥራት ቁጥጥር ላይ መደበኛ ስልጠና መስጠት፣ እለታዊ የጥራት ምዘና ማረጋገጫ ዝርዝር ተግባራዊ ማድረግ እና ውጤቶችን መመዝገብ። ዓላማ አንድ ሁለት ከፍተኛ ጥራት ያለው የጤፍ ዱቄት ከታማኝ አቅራቢዎች ማግኘት እንዲሁም የዩኒቨርሲቲውን ደረጃ ያሟላ መሆኑን ማረጋገጥ። ተግባራት ግልጽ የጤፍ ጥራት መግለጫዎችን አዘጋጅቶ ለአቅራቢዎች ማሳወቅ፣ በጤፍ አቅርቦት ላይ መደበኛ የጥራት ቁጥጥር ማድረግ፣ በተቻለ መጠን ከአካባቢው የጤፍ አርሶ አደሮች እና የሕብረት ሥራ ማኅበራት ጋር ግንኙነት መፍጠር። ግብ ሁለት ቅልጥፍናን ማሳደግ እና ብክነትን መቀነስ። ዓላማ አንድ የእንጀራ ብክነትን በ95 ከመቶ 95 በመቶ መቀነስ። ተግባራት የእንጀራ የተማሪ ፍላጎት ትንበያን ማሽሽል። በፍላጎት መለዋወጥ ላይ በመመስረት የመጋገሪያ መርሃ ግብሮችን ማስተካከል። በማገልገል ጊዜ የክፍል ቁጥጥር እርምጃዎችን መተግበር። የተረፈውን እና ወጪ የሆነን እንጀራ ለምሳሌ ፍርፍር አማራጭ አጠቃቀሞችን ማሳደግ። ዓላማ ሁለት ሁለት የኃይል ፍጆታን በመቀነስ የእንጀራ መጋገሪያ ሂደትን ማሻሻል ተግባራት የምጣድ የመጋገሪያ ምድጃ ቅልጥፍናን መገምገም እና ማሻሻል በእንጀራ መጋገሪያ ክፍል ውስጥ የኃይል ቆጣቢ እርምጃዎችን መተግበር። ግብ ሶስት ከፍተኛ የንጽህና እና የደህንነት ደረጃዎችን መጠብቅ። ዓላማ ሶስት አንድ በሁሉም የንጽህና እና የደህንነት ፍተሻዎች ውስጣዊ እና ውጫዊ ላይ በአንድ መቶ በመቶ ተግባራዊ ማድረግ ተግባራት ደረጃውን የጠበቀ ዝርዝር በመጠቀም መደበኛ የውስጥ ንጽህና ቁጥጥርን ማካሄድ ለሁሉም ሰራተኞች በምግብ ደህንነትና በንጽህና አጠባበቅ ላይ ቀጣይነት ያለው ግንዛቤ ማስጨበጫ ሥልጠና መስጠት ንጹህ እና የተደራጀ እንጀራ መጋገሪያ ክፍልና የአካባቢ ንጽህና መጠበቅ ዓላማ 3 ሁለት የጤፍ ዱቴትን በአግባቡ መያዝና ከብክለት መከላከል ተግባራት ጤፍን በንጹህ ደረቅና ከተባይ ነጻ በሆነ የማከማቻ ቦታ ማከማቸት ማስከት ለጤፍ አጠቃቀም የመጀመሪያ ውስጥ መጀመሪያዎች ፌፎ ስርዓትን ተግባራዊ ማድረግ። የጤፍ ማከማቻ ቦታዎችን የተባይ ምልክቶችን በየጊዜው መፈተሽና ተግባራዊ የቁጥጥር እርምጃን መውሰድ። ግብ ሁለት ቅልጥፍናን ማሳደግና ብክነትን መቀነስ። ዓላማ ሁለት አንድ የእንጀራ ብክነትን በዘጠና አምስት ከመቶ ዘጠና አምስት በመቶ መቀነስ። ተግባራት የእንጀራ የተማሪ ፍላጎት ትንበያን ማሽሽል በፍላጎት መለዋወጥ ላይ በመመስረት የመጋገሪያ መርሃ ግብሮችን ማስተካከል፣ በማገልገል ጊዜ የክፍል ቁጥጥር እርምጃዎችን መተግበር፣ የተረፈውን እና ወጪ የሆነን እንጀራ ለምሳሌ ፍርፍር አማራጭ አጠቃቀሞችን ማሳደግ። ዓላማ ሁለት የኃይል ፍጆታን በመቀነስ የእንጀራ መጋገሪያ ሂደትን ማሻሻል። ተግባራት የምጣድ የመጋገሪያ ምድጃ ቅልጥፍናን መገምገም እና ማሻሻል በእንጀራ መጋገያ ክፍል ውስጥ የኃይል ቆጣቢ እርምጃዎች መተግበር ግብ ሶስት ከፍተኛ የንጽህናና የደህንነት ደረጃዎችን መጠብቅ ዓላማ ሶስት አንድ በሁሉም የንጽህናና የደህንነት ፍተሻዎች ውስጣዊ እና ውጫዊ ላይ በአንድ መቶ በመቶ ተግባራዊ ማድረግ ተግባራት ደረጃውን የጠበቀ ዝርዝር በመጠቀም መደበኛ የውስጥ ንጽህና ቁጥጥርን ማካሄድ ለሁሉም ሰራተኞች በምግብ ደህንነት እና በንጽህና አጠባበቅ ላይ ቀጣይነት ያለው ግንዛቤ ማስጨበጫ ሥልጠና መስጠት፣ ንጹህ እና የተደራጀ እንጀራ መጋገሪያ ክፍልና የአካባቢ ንጽህና መጠበቅ። ዓላማ 3 ሁለት የጤፍ ዱቴትን በአግባቡ መያዝና ከብክለት መከላከል። ተግባራት ጤፍን በንጹህ ደረቅና ከተባይ ነጻ በሆነ የማከማቻ ቦታ ማከማቸት፣ መስቀል ለጤፍ አጠቃቀም የመጀመሪያ ውስጥ መጀመሪያዎች ፌፎ ስርዓትን ተግባራዊ ማድረግ። የጤፍ ማከማቻ ቦታዎችን የተባይ ምልክቶችን በየጊዜው መፈተሽና ተግባራዊ የቁጥጥር እርምጃን መውሰድ። ግብ አራት ተመጣጣኝና ተደራሽነትን ያረጋግጡ እንጀራዎችን መጋገር። ዓላማ አራት አንድ የወቅቱን የእንጀራ ዋጋ በአንድ ብር ዋጋ ዓመቱን በሙሉ ዝቅ ማድረግ። ተግባራት ምቹ ዋጋ ከጤፍ አቅራቢዎች ጋር መደራደር። በእንጀራ የምርት ሂደት ውስጥ ወጪ ቆጣቢ እርምጃዎችን መተግበር እንጀራ በተመጣጣኝ ዋጋ ለማቆየት ለድጎማ አማራጮችን ማስ ዓላማ አራት ሁለት እንጀራ በምግብ ሰዓት ለተማሪዎች በቀላሉ መገኘቱን ማረጋገጥ። ይህም የጥበቃ ጊዜን ይቀንሳል። ተግባራት ቅልጥፍናን ለመጨመር የአገልግሎቱን ሂደት ያሳድጉ። ከፍተኛ ፍላጎትን ለማሟላት የመጋገሪያ መርሃ ግብሮችን ያስተካክሉ ማስተካከል። በምግብ ሰዓት በቂ የሰው ኃይል መያዙን ማረጋገጥ። እንጀራን በአግባቡ መያዝና ከብክለት መከላከል ለእንጀራ አጠቃቀም የመጀመሪያ ውስጥ መጀመሪያዎች ፌፎ ፌርስት ኢን ፌርስት አውት ስርዓትን ተግባራዊ ማድረግ። ይህም መጀመሪያ የተጋገረው እንጀራ ቅድሚያ ጥቅም ላይ መዋል አለበት። ከእንጀራ መጋገሪያ ወጥቶ ወደ ተማሪዎች መመገቢያ ካፍቴሪያ መግባት አለበት። ከብክነትና ከመበላሸት ብዙ ወጪ የሚሆኑ እንጀራዎች የተበጣጠሱ አይሆኑ ዘንድ አይናውሰኝ ግብ አምስት የካይዘን የአመራር ሂደትን በእንጀራ መጋገሪያ ክፍልና ጽህፈት ቤት ውስጥም ተግባራዊ ማድረግ። ቀጣይነት ያለው ለውጦችን በማምጣት ስራት ያለው ከብክነት የጸዳ ምርትና እና ምርታማነትን ለማሳደግ የሚረዳ የአመራር ፍልስፍና ነው። ተግባራት አምስቱን ኬማ ኩዎችን እንዲህ አምስት ከስኪ በእንጀራ መጋገሪያ ክፍልና ጽፈት ቤት ስራ ቦታ ውስጥም ተግባራዊ ማድረግ። ኦ ማጣራት ሰወርድ የሚጠቅምና የማይጠቅም ነገሮችን መለየትና የሚጠቅመውን በማስቀመጥ የማይጠቅሙንን ማስወገድ። ኦ ማስቀመጥ ሴቴን ኦርደር ነገሮችን በትክክሉ አስተካክሎና አደራጅቶ ማስቀመጥ። ኦ ማጽዳት፣ ሻይን አካባቢያችንን፣ የሥራ ቦታችንን ማጽዳት ንሱ ማድረግ አማላመድ፣ ስታንዳርድ ቋሚ የሆነ አገልግሎት በተመሳሳይ ቦታ ማግኘት። ኦ ማስቀጠል፣ ሰስቴይን ማስቀጠል፣ የጀመርነውን ሥራ ማስቀጠል። ሰባቱን የብክነት ሙዳ መቀነሻ ዘዴዎችን በእንጀራ መጋገሪያ ክፍልና ጽሕፈት ቤት ሥራ ቦታ ውስጥም ተግባራዊ ማድረግ። አንድ ሙዳ ኦቨር ፕሮዳክሽን ከአቅም በላይ በማምረት የሚፈጠር ብክነት ሁለት ሙዳ ከአፍ ኢንቬንቶሪ፣ የማከማቻ ቦታ ውስጥ ስራ ላይ ሳይውሉ በሚቀሩት ቁሶች የሚፈጠሩ ብክነቶች። ሶስት ሙዳ ከአፍ ዋይዳይን፣ በመጠበቅ የሚፈጠር ብክነት። አራት ሙዳ ከአፍ ትራንስፖርቴሽን፣ በማጓጓዣ ሂደት የሚፈጠር ብክነት። አምስት ሙዳ ከአፍ ዴፌክት፣ ማይኳይልንከን በመፍጠር የሚመጣ ብክነት። ስድስት ሙዳ ከአፍ ሞሽን፣ በእንቅስቃሴ ጊዜ የፈጠር ብክነት። ሰባት ሙዳ ከኤን ፕራስሳይን፣ በማምረት ጊዜ የሚከሰት ብክነት። የካይዘን የሥራ አመራር ሂደት ላይ ለሁሉም የእንጀራ መጋገሪያ ክፍል ሠራተኞች ግንዛቤ ማስጨበጫና ተግባራዊ ሥልጠና መስጠት። ግብ አምስት የካይዘን የአመራር ሂደትን በእንጀራ መጋገሪያ ክፍልና ጽሕፈት ቤት ውስጥም ተግባራዊ ማድረግ ቀጣይነት ያለው ለውጦችን በማምጣት ፍራት ያለው ከብክነት የጸዳ መርትናና ምርታማነትን ለማሳደግ የሚረዳ የአመራር ፍልስፍና ነው። ተግባራት አምስቱን ኬማ ደ ክዎችን አምስት ከስኪ በእንጀራ መጋገሪያ ክፍልና ጽሕፈት ቤት ስራ ቦታ ውስጥም ተግባራዊ ማድረግ። ኦ አጣራት ሰወርድ የሚጠቅምና የማይጠቅም ነገሮችን መለየትና የሚጠቅመውን በማስቀመጥ የማይጠቅሙንም ማስወገድ። ኦ ማስቀመጥ ሴቴን ኦርደር ነገሮችን በትክክሉ አስተካክሎና አደራጅቶ ማስቀመጥ። ኦ ማጽዳት ሳይን አካባቢያችንን የሥራ ቦታችንን ማጽዳት። ንሱ ማድረግ አማላመድ ስታንዳርድ ቋሚ የሆነ አገልግሎት በተመሳሳይ ቦታ ማግኘት ኦ ማስቀጠል ማስቀጠል የጀመርነውን ስራ ማስቀጠል። ሰባቱን የብክነት ሙዳ መቀነሻ ዘዴዎችን በእንጀራ መጋገሪያ ክፍልና ጽፈት ቤት ስራ ቦታ ውስጥም ተግባራዊ ማድረግ። አንድ ሙይደ ከአፋቪ ፕራዲሽን ከአቅም በላይ በማምረት የሚፈጠር ብክነት። ሁለት ክዋፍ ከአፌንገን ወረ የማከማቻ ቦታ ውስጥ ስላ ላይ ሳይውሉ በሚቀሩት ቁሶች የሚፈጠሩ ብክነቶች። ሶስት ሙይዳ ከዋፍ ዋይዳይን በመጠበቅ የሚፈጠር ብክነት። አራት ማዳኪ ኤን ትራንስ ቦርዴን በማጓጓዣ ሂደት የሚፈጠር ብክነት። አምስት ሙይደክ ያፍ ዲፌክት ማይኮይን እንከን በመፍጠር የሚመጣ ብክነት። ስድስት ሙይደክ ያፍ ሞሽን በእንቅስቃሴ ጊዜ የፈጠር ብክነት። ሰባት ሙይደክ ኤን ፕራስ ሳይን በማምረት ጊዜ የሚከሰት ብክነት። የካይዘን የሥራ አመራር ሂደት ላይ ለሁሉም የእንጀራ መጋገሪያ ክፍል ሠራተኞች ግንዛቤ ማስጨበጫና ተግባራዊ ሥልጠና መስጠት። የሀብት ድልድል በጀት ዝርዝር የገቢ ክፍልና ወጪዎች፣ የጤፍ ወጪ፣ የኃይል ፍጆታ፣ ጉልበት፣ የጽዳት ዕቃዎች፣ የመሣሪያዎች ጥገና ወዘተ በብር ሰራተኞች፣ የእንጀራ ጋጋሪዎች ብዛት የሚያገለግሉ የጉልበት ሰራተኞች፣ እንጀራ ጨኞች፣ ተቆጣጣሪዎች የሥራ ድርሻ እና እና ኃላፊነታቸው መሣሪያዎች፣ የሚታደሱ መጋገሪያ ምጣድ፣ ማቡኪያ መሳሪያዎች፣ መሣሪያዎች፣ የማብሰያ ዕቃዎች፣ የመመገቢያ ዕቃዎች፣ የማከማቻ ኮንቴይነሮች ወዘተ የጥገና መርሃ ግብርን ያካትቱ እንዲሆኑ ማድረግ። አቅርቦቶች የጤፍ ዱቄት፣ እርሾ፣ የጽዳት ዕቃዎች ወዘተ የዕቃ አያያዝ ሥርዓትን ያከተተ ይሆናል። ሥልጠና በጀትና ዕቅድ ለሠራተኞች ሥልጠና ፕሮግራሞች፣ ንጽሕና፣ የምግብ ደህንነትና የእንጀራ መጋገር ቴክኒኮችን ጨምሮ፣ የደንብ ልብስና የጥንቃቄ መሣሪያዎችን ግዢ እና ዘወትር ጥቅም ላይ እንዲውሉና ሠራተኛው በዘለቂታዊነት እንዲጠቀምበት ማድረግ። ክትትልና ግምገማ ቁልፍ የአፈጻጸም አመልካቾች ኩፔስ ኪያን ፐርፎርማንስ ኢንዲካዶርስ የእንጀራ የጥራት ነጥብ የጤፍ ጥራት የእንጀራ ብክነት የኃይል ፍጆታ የንጽህና ቁጥጥር ውጤቶች የእንጀራ ዋጋ የተማሪዎች እርካታ የመረጃ አሰባሰብ ዘዴዎች የዕለት የጥራት ምዘናዎች የጤፍ ቁጥጥር ሪፖርቶች የቆሻሻ መከታተያ ምዝግብ ማስታወሻዎች የተማሪ ጥናቶች የፋይናንስ ሪፖርቶች የንጽህና ቁጥጥር ሪፖርቶች የሪፖርት ድግግሞሽ በወሩ በዓመት ዓመታዊ የግምገማ ሂደት መረጃው እንዴት እንደሚተነተን እና ማሻሻያዎችን ለማድረግ ጥቅም ላይ ይውላል። ከሚመለከታቸው ሰራተኞች ጋር ስብሰባዎችን ማካሄድ። የአደጋ አስተዳደር ሊከሰቱ የሚችሉ ስጋቶች የጤፍ የዋጋ ንረት፣ የጤፍ እጥረት፣ የመሳሪያ እጥረት፣ የኃይል እጥረት፣ ንጽህና ጥሰት፣ የተማሪ እርካታ ማጣት፣ የሰራተኞች የስነምግባር እጦት፣ የሕግ ጥሰት እና ወዘተ። የመቀነስ ስልቶች እያንዳንዱን አደጋ ለመቅረፍ ዕቅድ ማውጣቱ ለምሳሌ የጤፍ አቅራቢዎችን ማብዛት፣ የመጠባበቂያ መሳሪያዎችን መጠበቅ፣ ጥብቅ የንጽህና አጠባበቅ ፕሮቶኮሎችን መተግበር፣ ሰራተኞችን በየጊዜው በሕዝብ አገልግሎት ከብልሹ አሰራር የጸዳ አገልግሎት ለአገራችን ኢትዮጵያ በቅንነት ማገልገልና ግብረገብ ላይ ተከታታይ ግንዛቤ ማስጨበጫ ስልጠና መስጠት፣ ጥፋተኛ ሆኖ የተገኘ ሰራተኛ ላይ የሥነ ምግባር ቅጣት መውሰድና ለሌሎች ማስተማሪያ ማድረወዘ የግንኙነት እቅድ የግንኙነት ቻናሎች የማስታወቂያ ሰሌዳዎች፣ የተማሪዎች ስብሰባዎች፣ የዩኒቨርሲቲው ድረገጽ፣ በምግብ ሰዓት ማስታወቂያዎች ኢላማ ታዳሚዎች ተማሪዎች፣ የወጥ ቤት ሰራተኞች፣ የዩኒቨርሲቲ አስተዳደር። ቁልፍ መልእክቶች የእንጀራ የጥራት ማሻሻያ፣ የንጽሕናና የደህንነት መረጃ፣ የግብረ መልስ ጥያቄዎች፣ በአገልግሎት አሰጣጥ ሂደቶች ላይ ያሉ ማናቸውም ለውጦች። አባሪ በመዳ ወላቡ ዩኒቨርሲቲ የ2018 ዓ.ም የትምህርት ዘመን የእንጀራ መጋገር ዝግጅት እና አገልግሎት ዓመታዊ እቅድ የጊዜ ሰሌዳ የማዳ ወላቡ ዩኒቨርሲቲ ይህንን ዝርዝር ዓመታዊ እቅድ ተግባራዊ በማድረግ ከፍተኛ ጥራት ያለው በተመጣጣኝ ዋጋ እና በባህላዊ መንገድ እንጀራን በአስተማማኝ እና በዘላቂነት ለተማሪዎች መስጠት ይችላል። በመዳ ወላቡ ዩኒቨርሲቲ የ2018 ዓ.ም የትምህርት ዘመን የእንጀራ መጋገር ዝግጅት እና አገልግሎት ዓመታዊ ዕቅድ የጊዜ ሰሌዳ የሥራ ዐይነት ወጥ የሆነ የእንጀራ ጥራት እና ጣዕም ማረጋገጥ የጤፍና ውሃ ጥምርታ እና የመቡካት ሂደቱ ደረጃውን የጠበቀ ማድረግና ማረጋገጥ፣ ዕለታዊ የጥራት ምዘና ማረጋገጫ ዝርዝር ተግባራዊ ማድረግ እና ውጤቶችን መመዝገብ፣ ለእንጀራ ጋገሪያዎች ጥራት አሰራርና በጥራት ቁጥጥር ላይ መደበኛ ስልጠና መስጠት፣ ክልጥፍናን ማሳደግ እና ብክነትን መቀነስ፣ ደረጃውን የጠበቀ ዝርዝር በመጠቀም መደበኛ የውስጥ ንጽህና ቁጥጥርን ማካሄድ ለሁሉ ሰራተኞች በምግብ ደህንነትና በንጽህና አጠባበቅ ላይ ቀጣይነት ያለው ግንዛቤ ማስጨበጫ ስልጠና መስጠት። ንጹሕና የተደራጀ እንጀራ መጋገሪያ ክፍልና የአካባቢን ንጽህና መጠበቅ። ለእንጀራ አጠቃቀም የመጀመሪያ ውስጥ መጀመሪያዎች ፌፎ፣ ፌረስቲን፣ ፌረስታዋድ ቅድሚያ የተጋገረው እንጀራ በቅድሚያ ከእንጀራ መጋገሪያ ክፍል እንዲወጣ ሥርዓትን ተግባራዊ ማድረግ። የካይዘን የአመራር ሂደትን በእንጀራ መጋገሪያ ክፍልና ጽህፈት ቤት ውስጥም በየቀኑ ተግባራዊ ማድረግ። በእንጀራ መጋገሪያ ክፍልና መስሪያ ቦታ ውስጥ በየቀኑ መገልገያ ቁሶችን ማጣራትና በትክክሉ አስተካክሎና አደራጅቶ ማስቀመጥ። ሰባቱን የብክነት ሙዳ መቀነሻ ዘዴዎችን በእንጀራ መጋገሪያ ክፍልና ጽህፈት ቤት ሥራ ቦታ ውስጥም በየቀኑ ተግባራዊ ማድረግ። በየቀኑ የእንጀራ ጋገራና ዝግጅትን በእንጀራ መለያ ካርድ ቁጥር መጠቀምና ጥራቱን መከታተል። በመዳ ወላቡ ዩኒቨርሲቲ የ2018 የትምህርት ዘመን የእንጀራ መጋገር ዝግጅትና አገልግሎት ዓመታዊ ቅድ ጊዜ ሰሌዳ የሥራ አይነት ወጥ የሆነ የእንጀራ ጥራት እና ጣዕም ማረጋገጥ፣ የጤፍና ውሃ ጥምርታና የመቡካት ሂደቱ ደረጃውን የጠበቀ ማድረግና ማረጋገጥ፣ እለታዊ የጥራት ምዘና ማረጋገጫ ዝርዝር ተግባራዊ ማድረግ እና ውጤቶችን መመዝገብ፣ ለእንጀራ ጋገሪያዎች ጥራት አሰራር እና በጥራት ቁጥጥር ላይ መደበኛ ስልጠና መስጠት፣ ቅልፍፍና ማሳደግና ቢክነት መቀነስ ደረጃውን የጠበቀ ዝርዝር በመጠቀም መደበኛ የውስጥ ንጽህና ቁጥጥርን ማካሄድ። ለሁሉም ሰራተኞች በምግብ ደህንነትና በንጽህና አጠባበቅ ላይ ቀጣይነት ያለው ግንዛቤ ማስጨበጫ ሥልጠና መስጠት። ንጹህ እና የተደራጀ እንጀራ መጋገሪያ ክፍልና የአካባቢ ንጽህና መጠበቅ። ለእንጀራ አጠቃቀም የመጀመሪያ ውስጥ መጀመሪያዎች ፌፎ ፌረስት ኢንፌረስት ኦድ ቅድሚያ የተጋገረው እንጀራ በቅድሚያ ከእንጀራ መጋገሪያ ክፍል እንዲወጣ ስርዓትን ተግባራዊ ማድረግ። የካይዘን የአመራር ሂደትን በእንጀራ መጋገሪያ ክፍልና ጽህፈት ቤት ውስጥም በየቀኑ ተግባራዊ ማድረግ። በእንጀራ መጋገሪያ ክፍልና መስሪያ ቦታ ውስጥ በየቀኑ መገልገያ ቁሶችን ማጣራትና በትክክሉ አስተካክሎና አደራጅቶ ማስከር። ሰባቱን የብክነት ሙዳ መቀነሻ ዘዴዎችን በእንጀራ መጋገሪያ ክፍልና ጽህፈት ቤት ሥራ ቦታ ውስጥም በየቀኑ ተግባራዊ ማድረግ። በየቀኑ የእንጀራ ጋገራና ዝግጅትን በእንጀራ መለያ ካርድ ቁጥር መጠቀምና ጥራቱ መካተል በየቀኑ የእንጀራ መለያ ካርድ ቁጥርን በትክክል አስተካክሎ አደራጅቶ በማጣራት ማስቀመጥ በሚያስችል ቁሶች መገልገልና ተግባራዊ ማድረግ። 15 ሰራተኞች ሁልጊዜ በሥራ ጊዜ የሥራ ደንብ ልብስ እንዲያደርጉና እንዲሰሩ ማድረግና ማስቀጠል። 16 በየቀኑ የእንጀራ አቅርቦትን በእንጀራ መለያ ካርድ ቁጥር ወጪ ያለውና የሌለው መለያ ቁሶች በመስተንግዶ ጊዜ ዘወትር መጠቀምና ማስቀጠል። አስራ አምስት የእንጀራ ጥራትን በተመለከተ ወጪን ከን ያለበትን የእንጀራ መለያ ካርድ ቁጥር ለይቶ ለጋጋሪዋ እንድታስተካከል ማድረግና ጥራቱ እንዲሸሳ ዘወትር መስራት። አስራ ስድስት በየሳምንቱ የስራ አፈጻጸም ሂደት ግምገማና የአፈጻጸም ሪፖርት ለሚመለከተው አካል መስጠት። አስራ ሰባት በየወሩ የስራ አፈጻጸም ሂደት ግምገማና የአፈጻጸም ሪፖርት ለሚመለከተው አካል መስጠት። አስራ ስምንት በየሩብ ዓመቱ የስራ አፈጻጸም ሂደት ግምገማና የአፈጻጸም ሪፖርት ለሚመለከተው አካል መስጠት። 19 በየአቱ የሥራ አፈጻጸም ሂደት ግምገማና የአፈጻጸም ሪፖርት ለሚመለከተው አካል መስጠት። 20 በየዓመቱ ያለፈውን ዓመት የሥራ ሂደት ግምገማ ማካሄድና ለቀጣይ ዓመት ዕቅድ በማውጣት ለተሻለና ጥራት ላለው ሥራ ዝግጅት ማድረግ። 21 በየወሩ ተጨማሪ የቡድንና የግል ሥራዎችን ሠራተኞችን በማስተባበር የኅብረት ሥራን እንዲሁም የግል ሥራን በመስጠት ሠራተኛው ለሥራ ይተጋ ዘንድ መሥራት። ሀያ ሁለት በዓመት ሁለት ጊዜ የሰራተኞችን የአፈጻጸም ዘና እና ግምገማ ማከናወን ውጤትን ማሳወቅና ለሚመለከተው አካል ሪፖርት ማድረግ ሀያ ሶስት በየጊዜው